ነው ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። ቤተሰቦች ስትገቡ ገቡ እንደ ልማዳችን ላይክና ሼር እያደረጋቸው ሀሳቦቻችን ለብዙዎች አካፍሎ ለዚህም ከሉቢ አመሰግናችኋለሁ። እንኳን ደስ አላችን፣ እንኳን ደስ አለን። በጣም የምንወደውና የሚወደውን የአራዳ ልጅ ጌቸው እንግዲህ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሆኖ ተሾማል። እኔ የጠበኩት ነበር። ምክንያቱም ጌቾ እ እንደውም እውነቱን ለመናገር ጠብቄ ነበረ በሶማሌ ኢትዮጵያ ባለሙሉ ስልጣን አምባሳደሩ ይሆናል ብዬ ነበር እያሰብኩት። እንደ መታቀት ሶማሌ አሸባሪ አልሸባብ ለዘመናት አገር ሲወጡ ስሎ ነበረ። ጌቾ ደግሞ ከአሸባሪዎች ጋር ተስማምቶ ተዋድዶና ተሞዳምደው የመኖር አቅምና ችሎታ ስላለው ምናልባት በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ይሆናል። በሶማሊያ ካልሆነ ደግሞ በአፍጋኒስታን የሆናል ባለሙሉ ስልጣን አፍጋኒስታን ኢትዮጵያን ወክሎ ባለሙሉ ስልጣን አምባሳደሩ ሎምን ጌቻ፣ ከፍተኛ ልምድ አለው ከአሸባሪች ጋር እንዴት ተስማምቶ ተዋደና ተወዳዕም ዳ እንዴት መኖር እንደሚገባ። ያ ቃል ጌቻ ያራድጌ ልጅና እና እንኳን ደወስ አለ እንኳን ደወስ ቦነት ከልቤ ነው። ከአንገቱ በላይ አይደሉም ከአንገቱ በታች አይደሉም። ልክ አንገቴ ላይ ከልቤ ነው። በጣም ደስ ብሎኛል። ደስታ ራስ መቆጣጠር አልቻልክም፣ ጌቾ ኮ በነገራችን ላይ ገና ከዚ በላይ ይጠበቅበታል እኮ ገና ከዚ በላይ ገና የቴድሮስ አድሃኖም ቦታን ራሱ እንትን ይተኳል፣ በዓለም የጤና ድርጅት ውስጥ ጎብተ ይፈወሳል ብየሉ ተስፋ አድርጋል። አመክሳ ሲልን ና ለኔም ደሞ ሲፕሮ ብታዝልኝ ደስ ይለኛል። በጣም ጎበሰው ነው ጌቸው እንደው ስራ ልምዱ ግን ምን አስገብት የሆነ እንደው አሁን በኢትዮጵያ የምስራቅ አፍሪካ ጉዳዮች አማካሪ ሲሆን እንደው ምን ብሎ የስራ ልምድ እንደ አይኑን ወጭ አጥበ ነው። እውነት ምንድን ነው የስራ ልምዱ ጌቸው? በሰሜኑ ጦርነት የነቃ ተሳትፎ በማድሮግ በውስጥና በውጭ ያለው ቶሮማስ ሞስ በመወጣር ነው። እንዴት አርገን የስራ ልምድ፣ እኔ ጌቸው ማለት በጣም ጭንቄው ምርጥ እንደሆነ አውቃለሁ፣ ግን በጭንቄው የተጠቆመበት ስራ ልምዱ ምንድን ነው የሚለው ጉዳይ ያሳስበናል። እና እውነቱ ለመናገር ጌቸው ይጎባል፣ ይጎባል ግን፣ እኔ ከዚህ በፊት በሰራቸው ስራዎች ጌቸው ውጤታማ ነው ብዬ አላም ነው፣ በግሌ ማለት ነው። እና እንደምታውቁት ጌቸው የህወሀት ኢህአዲግ ከፍተኛ ቃል አቀባይ ነበረ። እንደምታውቁት እንግዲህ ህወሀት ቃል አቀባይ ሆኖ እነማንን ምን ሲናገር እንደነበረ ታውቃላቸው። ከዛ በኋላ በሰሜን ጦርነት እነማንን ምን ሲል እንደነበረ ታውቃላቸው። ክፋቱ ደግሞ የቴክኖሎጂ ዘመን እያንዳንዷ መረጃ በየአንዳንዱ ጉለሰብ ውስጥ ነው ያለው፣ እና ውስጡ ነው ያለ እንደ መታቀት ጌቻ የተመዘገበ እንትን አላት ጉዳይ አላት ቡድም የመዘገብንላት ጉዳይ አላት። እንግዲህ ያ ሁሉ እንግዲህ ይቁር ተባብለናል፣ ይቁር እግዚአብሔር ተባብለናል። ጌቻ እንኳን ደህና መጣ። እኔ እንደውም በጣም አሳስበኝ ነበር። ጌቻ የት ልዩል ነው በዚህ በተወደደ ኑሮ የት ልዩል ነው? አልባሌ ቦታ ይውላል ወይ አጓጉል ቦታ ይውላል ወይ? በጣም ተጨንቄ ነበር። እና በእርግጡ ጌቾ ፍቱ ተወዳለች ከፍቱ ባሻገር ደግሞ መባዘን በዞንነት ሲበዛ ስራ ፎትነት ሲበዛ ብዙ ክፉ ደጉም ሰይጣን ያሳስባል፣ እና ጌቹ የት ይውላል? በዚህ በተወደደ ኑሮ ያለ ስራ እንዴት ሊሆን ነው? ከኔጋ ተዶራጅተን በጥቃቅን እና አነስተኛ ፖለቲካ እንጆምር ወይ የሚል ሁሉ ብዙ ያለ ሰው ክትነግር የለ እውነቱ ለመነጋገር እውነቱ ለመነጋገር ብዙ ነው። አስጨንቀኝ ነበር ጌቸው ምን ምን ያደረገዋል? በዚህ በተወደደ ኑሮ ስራ ፈተው ቤት ተቆምጠ አሜሪካን ብሄድ ህዋ ትገላለች። በነገራችን ላይ ደሰፈስት በቃ የመጨረሻ የመጨረሻ እጅግ በጣም ደህንነቱ የተጠበቀ ቦታ ላይ ነው የተመደበ ጌቸው። አብና ረጋ ጌቸው አውሮፓ ብትሄድ አሜሪካ ብትሄድ ህዋ ትገላለች፣ ህዋ ትገላለች። እና ሎምን ጌቸው እንደውም እንዳልኳቸው መጀመሪያ ከጫካ ሰዎች ጋር ምንም ጉዳይ የለም ተገቢም አልነበረ መጀመሪያም በዛ ቦታ መጎኘት እና ከምን የዋለች ምን ምን ተሞራ ትመጣለች አይነት ነገር ሆኖበት

እንደዚ አይነት ነገር ላይ ቢመደብ ወይ ደግሞ በሶማሌ ወይ በሶማሌላንድ ወይ በፑንትላንድ የኢትዮጵያ ማሉ ባለሙሉ ስልጣን አምባሳደር ሆኖ ብንወድባ የበለጠ ውጤታማ ይሆናል። እንኳን ዱስ አለ በነገራቸ ያለ እኔ አሁን ይሄ ጥልቅ ከሆነ ወንድማይነት የተነሳ ከቂም በቀል አይደለም። ፖለቲካ ቋሚ ጠላትም የለም፣ ቋሚ ወዳጅም የለውም። እኛ እናውቃለን። ሁሉ ነገር ብትጎዳደልም ብትጨፋጨፍም

እዛው የአድዋ አካባቢ ሰዎች በጣም በተደራጀና በተጠናከረ ሁኔታ ወዳጅነት አላቸው፣ መተማመን አላቸው። ከዛ ውጭ ያሉትን ግን በከፍተኛ ጥንቃቄ አንዳንዴም ቁሌቶቻቸውን በመያዝ በዛ ቁሌት በማስፈራራት የዘላለም ባሪያ የማድረግ አቅም አላቸው። ዋዕታቸው ኢኒዌይዝ፣ የሆነ ሆኖ ጌቾ፣ እኔ በጣም ደስ ብሎኛል። ግና ከዚህ በላይ ጠወቃለሁ። እኔ እንዲያውም ካፍን ሁሉ ቢመራ ለምን ካፍ ካፉ በደንብ እንትን ሃሳቡን ስለሚገልጽ እኔ ካፍን ሁሉ ቢመራ እንደው ገና በተለያየ ስልጣን የተባበሩት መንግስታት ድርጅት እራሱ የምናምን ምናምን ነገር ስልጣን ባለ ስልጣን ቢሆን ደስ ይለኛል። ይችላል፣ ጌቻው ጌቻው ይችላል። እንዳልኳቸው ሰይጣን እውቀት አለው ጥበብ አለው፣ ሁሉ ለተንኮል ነው። እና ጌቻው ለተንኮል ባይጠቀም ኖሮ ከእኔ ቀጥሎ እዚ አገር ላይ ያለ ጂኒየስ ጌቻው ነው። እና ጌቻው በጣም ብዙ ብቃትና ችሎታ ያለው ነው። ነገር ግን እኔ የስራ ልምድ ምንድን የስራ ልምድ ያስገባው ለዚህ ቦታ ጌቸ ሲወዳደር በምንድን የስራ ልምድ የሚለው ነው እና በሁለቱ ዓመቱ የጊዜዊ አስተዳደር የትግራይ ጊዜዊ አስተዳደር ሆኖ እንኳ ሲሸም ጌቸው በዚህ በሁለት ዓመት ውስጥ ማለት ነው ህወሀት እንድትደራጅ ነው የሆነው። በነገራችን ላይ ያለ ሁለት ዓመታት በትግራይ አንጻራዊ ሰላም ምና የሚባል የለም፣ እንደዛ የሚባል አንጻራዊ ሰላም የሚባል የለም። ህወሀት ወዳ ፈቅዳ የፈጠረችው ሰላም ነው ለመደራጀት ለመፈርጠም ውጊያውን፣ መሳሪያውን፣ ክላሽን፣ ገንዘቡን ሁሉ ነገር ለማደራጀት የወሰደችው ጊዜ ነው እንጂ ጌቾ የፈጠረው ሰላም አይደለም። እንደውም ትናንት አስቀኛል። ጌቾ ከሰራቸው ስራዎች ውስጥ አንደኛው ታደሰ ወረደን ከስልጣን አለማውረዴ ወይም ደግሞ በሱ ቦታ ሰው አለመተካቴ የእሱም ውድቀት ነው። እሱም ምንም አልሰራም ውድቀት ነው። በሁለት ዓመት ውስጥ የእሱ ውድቀት እኔንም ለኔም ሌላ ውድቀት ነው ያመጣብኝ ብላል። ጌቸ ስቶት ነው በእውነቱ ለመናገር ምና ረጋዬ ታደሰ ወረዳ ለማነሳት አንተ ማሰብህ ራሱ ደፋር ነው። እውነት ታደሰ ወረደ ተነስቶ ብሎ የሚነሳ ሰው ነው? የትግራይን ፖለቲካ ራስ በቅጡ አለመረዳቱን ይሄ የሚያሳይ ይጉር መቻል። የትግራይን ፖለቲካ ራስ ጌቸው በቁጡ አልተረዳም። እን እውነት ታደሰ ወረደ ጌቸ ተነስ ብለት የሚነሳ እሱ ከስልጣን የሚያወጣው እሱ ከስልጣን የሚያወርዱ አይነሱ አይደሉ በምን አቁመው ይሄ ታንክ አዘ ሰውዬ እኮ ነው። ክላሽ ዱሽቃ ያለው ሰው እኮ ነው። ዝም ብሎ በመቶ ሺህ የሚቆጠር ሰራዊት የሚያንቀሳቀስ የሚያዋጋ ያዋጋ፣ ምን አይነት ነገር ነው? እንዴት ያለ ግዳይ ነው? ኔትወርክ እስከ አውሮፓ አደገኛው አዋጊ የሆነ ነው።

እኛ እናውቃለን፣ በጭንቅላት ነው በልቦና ስለዚህ፣ አንተ አልገባም። ህወሀት ውስዋስ ላይ ነው ያለው። የሆነ ጌታ የውጊያ ውስዋስ ነው ያለው። ጎላጋይ አይፈልጉም። በአሁኑ ሰዓት ላይ ህወሀት እንዳልኳቸው የትግራይ ከፍተኛ ጥያቄ አለው። እስከ ዛሬ ድሮስ በወልቃይት ተፈናቃች ጉዳይ ፖለቲካውን ሲሰራ ቆይቷል። አሁን የጭንቁ ሰዓት መጣል። ያ ሁሉ ልጆች የሞቱት የትግራይ ዳምር ድንበር ለማስከበር እና ትግራይ ሀገር እንድትሆን ይሄ ነው የትግራይ የህወሓት ፕሮፓጋንዳ። እውን ትግራይ ሀገር ትሆናለች ወይ ጥያቄ? አትሆንም። ጌቾም እንደነገረን ሞቅ ባለን ሰዓት ነው ያንን ያለ ብላል። በሞቅታ ነው ትግራይ ሀገር አትሆንም። አማራም አገር አይሆንም። ኦሮሚያም አገር አይሆንም። ቁዤት ውስጥ ነው ያላቸው። አብነ ረገ ለሆኑ መሰላቸው ምንም ክሉ የላቸውም። ስለ ፖለቲካ ምንም ነገር አታውቁም ነው የሚላቸው። ስነልቦና የኢትዮጵያን ህዝብ ስነልቦና አወቃቀሩን አታውቅትም